የሚያውቀው ሰው የሚያውቀው ሰው ሞቶበት ያዝናል። ይሄን የመሰለ ውርጋጥ ይዘሽ ነው እኮ አንቺ ያዙ ይልቀቁኝ የምትይው እንዴ? ከወንበር የተነሳሽ እኮ አንቺ ሰርጀሪ ካረግሽ በኋላ ነው አይደል እንዴ? አይደል እንዴ? ሰርጀሪ ከማረግሽ በፊት አናቀሽም እንዴ? መሳቂያ አልነበርሽ እንዴ? አንቺ ሰርጀሪ ከማረግሽ በፊት ከወንበር እንኳን ትነሽ ነበር። ካረክሽ በኋላ አይደል እንዴ? ጣራ ላይ አውጡኝ ያልሽው ምንድን ነው የምታወሩ? የትኛው እውቀትሽ፣ የትኛው ችሎታሽ፣ የትኛው ብቃትሽ ነው አንቺን ሴት የሚያስመስልሽ? አንቺ በቅሎ እኮ ነሽ፣ ጌታ በቅሎ እኮ ነሽ። እማትወልጂ ሴት፣ ማንም የሚጫወትብሽ ሴት፣ እማትወልጂ ሴት ነሽ። ምን ነው ሲያከብሩሽ አልከበራልሽ። እኛ እኮ በጨዋ መግለጽ እንችላለን፣ እንደ በፊቱ ሳንሳደብ። በቅሎ ሴቶችን ፊት ለፊት እንገልጻለን እኮ ማን ተናገረሽ? አንቺ ነሽ ሞኒካን አግዘሽ እኔን ልናገር ብለሽ። ቤታዩ የአንቺ ጌታ ዮኒ ማኛ ይባላል። አንቺን ደምንባ የሚያስለክተው ዮኒ ማኛ ነው። ማንም ሌላ ሰው እንዲመጣ አልፈልግም። ስራታ ሲዤ ቁጭ አርግሻለሁ። ስራታ ሲዤ የቤታዩ ባል ነው። ተዋውቁት። ዴቪድ ይባላል። እናቷንም ክዳለች፣ ሰውየውንም ካጅ ካጅው ታጂ ባለጌ ነሽ። ሀዘን በቤትሽ ይግባ አልልም። እኔ ሊያ አይደለሁ። ሀዘንን ይው አልልሽ። ያልሞተችውን እናትሽን ገለሻታል፣ ገለሻታል። ያልሞተችውን እናትሽን ገለሻታል፣ ገለሻል። በቅሎ ነሽ መውለድ አትቺ። ስለማትቺ እንደዚህ እያልሽ ወንድምህን ሌሎችንም ሳደበል በእውቀትሽ ምንም አንድ ነገር አሜሪካ ነገር አንቺ ሺህ ዓመት ብትኖር እንግሊዝኛ አታወራኝ። ነይ እናውራ፣ በጨዋ ነይ። ከእኔ ጋር አይደለም ከናውን ፎንቴ ጋር እንግሊዝኛ አታወራኝ። እውቀት የሚባል የለሽ፣ በባዶ የምትንጫጭ ሴት ነሽ። እና አርፈሽ ብትቀ ሌላም ጉዶች ስላሉኝ ስለማውጣ ሰውዬሽን ነው የማናግርልሽ። ሰውዬሽን ነው የማናግረው። ይሄኛው ታላቅ ወንድሙን ነበር የምታወጪው። ከዛ ይሄ መጣ። ስለዚህ በጣም ባለጌ መረን እንደሆንሽ እዚህ ጋር እንድታየው ነው። ቪዲዮውን ላሳያችሁ ምን እንዳለች። ለማግዛ ለሞኒካ አግዛ ነው ይሄው። ፕሮፋይል እንኳን አላጠቆርኩም። ሌላው ቢቀር ሶሻል ሚዲያ ላይ እስከመታየት ፕሮፋይል አልጠቆረም። አንዱ ለቀ አልቅ እንኳን ሞታ አይነት ነው የሚመስለው። እንኳን ሞተ እንኳን ሄደ ብቻዬን ያለው ኑር ስበላለው። ይኸው እንደዚህ አይነት ባለጌ መረን ሴት ታጨበጭብልታላችሁ። ይሄ ማንነት ነው። እናቴ ቀበሌ ቤት ነው አሉ ሊያላቅም ብቻ ያቺ ፊንገር ስትል ይሰማዋል። እናቱ የቀበሌ ቤት ነው ብላለች። እግዚአብሔር የቆነ ያላቅም በማላቁ አልገባም አደለ የእናቱ የቀበሌ ቤት ነው ብላለች። ሲንገር ስለዛ ያንን የቀበሌ ቤት ልትካፈል ከሆነ አቅም የመንግስት ማረል የቀበሌ ቤት አየሽ መሀይምነትሽ። አሜሪካን እንደምኖር ራሱ ረስተችዋል። አሜሪካን እንደምኖር ራሱ የረሳሽ ሴት ነች። በራስሽ ፊዚካል የምትሸማቀቂ ሴት የነበርሽ ነሽ፣ የምትሸማቀቂ አሁን ያዙ ይልቀቁኝ። ያልች ሴት ነች። ምንም ማንነት እንደ ጂጂት ተገማምሰሽ፣ ተቆራርሰሽ የመጣሽ ሴት ነሽ። እንደ ጂጂ አንድ አይነት ሴቶች ተቆራርሰሽ ነው የመጣሽ። ምንም እውቀት የምታወሪው አንድ እንግሊዝኛ እንደሌለ፣ አንድ ስራ ሰርተሽ እንደማታውቂ፣ ባሪ ነውስ እና ጉግል ሚ ማኛ የት ይሰራል? ምን የሚለው ጉግል ሚ የዛኔ ነግርሻል። እና በጣም የወረድሽ ሴት ማንም ሳይደርስብሽ እየነካሽ እኔና ሊያ ከዮኒ ማኛ ጋር ለምን ታረክ ብለሽ ነው አይደል? እንደ የረገጥ የተናገርሻል። ሊያን አይደል እንደ አይደል እንደ አስገድልሻለሁ ምናምን አድራሻችን ሰጣለሁ። ካለ ወንድ ጋር እንዴት ታወሪያለሽ ብለሽ አይደል እንደ ስድብ የጀመርሽው አይደል? ነው አይደል? ምን ነው አንበሳ አንበሳ ሲሉሽ ምንም እውቀት የሌለሽ ማንም ጥቁር የሚጫወትብሽ ሴት እዚህ መተሽ ታወሪያለሽ። ይሄ ነው ያንቺ። ይሄ ልብሱን እንኳን በሥርዓት የማይለብስ ውራጅ ይዘሽ ነው አንቺ ስለኛ የምታወሪው፣ ስለ ኢትዮጵያ ስለ አበሻ ወንድ የምታወሪው። ይሄ ይህንን ይዘሽ ስለ ኢትዮጵያውያን ታወሪያለሽ። ስለዚህ ያንን ነው የምልሽ። እና እንደዚህ አይነት ልቃሚ ይዘሽ ነው አንቺ ሰው ሆነሽ የምታወሪው። እናትሽን በቁምሽ የቀበርሽ እናትሽን በቁምሽ ቀብረሻል። በቁምሽ እናቷ እያለች በሕይወት በቁም ቀብረሻታል። እድሜ እና ጤና ይስጣትሷት በሰላም ትኑር። እናትሽን ቀብረሻል። ዛሬ መጥተሽ እናቴ ሙስሊም ናት፣ ራሷን አታሳይም፣ ምን ብለሽ ደግሞ ታወሪያለች? እንደዚህ አይነት ሴት ነሽ አንቺ። ዝም እኔ ዝም ስላልኩሽ እንጂ ክርስትናው ስለገባው አይጠቅምም በሚለው ነው አሁንም፣ አይጠቅምም ነበር። አንቺን ግን ክፉ አልተናገርኩም፣ ዛሬም በምታዩት ባለፈውም ኤልሻዳይ ደግፎ ሰዳ አልሰደብኩሽ። እኔን ስለሰደብሽ ነው ኤልሻዳይ ላይ ብለሽ የመጣሽው። ጌታ መሰክረኝ፣ አልሰደብኩሽም ተዋትት ጣሉ ላልኩሽ ነው የተሳደብሽው። ደምን ባን ያስለቀስኩሽ ነው ሜ የአንቺ ጌታ እኔ ብቻ ነኝ። እነ ዮዳጉቶ ምናምን ምናምን አይደሉ እነ ልልቲን ቆርቲ ምናምን እነ ሊያ ምናምን አይደሉም። አንቺን መሬት እንድትቀመጭ ማድረግሽ እኔ ነኝ። እነ ይቺ ማና ቴለንሾው ምናምን አይደሉ ለአንቺ እኔ ነኝ። ጉድሽን አውጥቼ እማወጣ በቅሎ ነሽ የወለድሽውን ልጅ የምትክጂ አይደለች። እን ኤቨሪባሪ ነው የወለድሽውን ልጅ ሰተሸለን እርግዝናሽ ምንሽ እያየ ነው አይደል እንዴ? ሶሻል ሚዲያ ላይ ካጂ ነሽ እህቴ ነች ብለሽ ትሸመጥጫለች። በጣም በጣም በጣም በጣም በጣም በጣም እኛ ዝም ስላለን የተፈራሸ የመሰለች ምናምንም ኧረ እንዳንቺ አይነት በጣም የወረደች ሴትን የሚፈራ ኢትዮጵያዊ አለ ብዬ አላስብም። ግን እኔ እንዳልኩሽ ይሄ እንደዚህ ወንድምሽን ለማሳቀቅ እናትሽን ሰድቤ ምናምን አላደርገው። በቅሎ ወልደሽ ትክጃለሽ፣ ድጋሚ ደግሞ አልወድም ትያለሽ። ከወንድ ጋ እየኖርሽ እንዳልሆነ ነው አክት የምታደርጊው ሶሻል ሚዲያ ላይ የምታረጊው አክትን እዩ። የመጨረሻ የወረድሽ ሴት ነሽ። ቁጭ ማለት እንኳን አቅቶሻል። አሁን እንዴት እንደምትበላቀጪ ይኸው ግቢና ያው ራስሽ እንዴት ሆነች እንደምትበላቀጪ ሶሻል ሚዲያ ላይ። እኔ ለሌሎቹ መልስ አልዘጠም፣ የተናገረኝን ነው ያንቺ። ሰዎች እዚህ ጋር የፈለጉትን መጻፍ ይችላሉ። እኔ የመብት ሰው ነኝ። በሞቱ ዘመዶችሽ ግን ወይም ወንድምህት ካለች አልቀልድም አባትሽ አልቀልድም። የዘላለም እድሜ ይስጣቸው። እንደ ሌሎቹ አባትሽን ሰድቤ አላሸማቀሽም። እናትሽን ሰድቤ አላሸማቀሽም። የሞተ ዘመዶችሽን ጠርቼ አላሸማቀሽም። እኔ የምሸማቀቅ ሰው አይደለሁም። እግዚአብሔር ነው። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም ይባረክ። ወንድሜ እግዚአብሔር አልፈቀደውም፣ ሄደዋል። እኔም በዛ ግን ለማሸማቀቅ

አንድ ቁም ነገር በህይወት ይሳሰርበት። እኛ ወልደንበታል፣ ኖረንበታል፣ በየስቴቱ ሄደን ተከብረንበታል። ተግባባ። ስለዚህ ሌላ ሚስጥሮች አወጣለሁ፣ እቀጥላለሁ። እኔ ነበር የተውኩት። ሌላ ሰው የምነካከው የለም። ማንም ቢመጣ ጌታን አልነካከም። አንቺ ግን ባለጌ መሆነችን አይቼዋለሁ። ባለቂ ምንም ሳትደረጊ ሰው ላይ እንደምደርሽ በአንቺ ይቻለሁ። ምንሽንም ሳልነካው አልደረስኩበሽም፣ ምንሽንም አልነካውም። ትላንት ሞኒካንና ሚክ ሚኪ የሚባለውን ነው የረገጥኩት። አስተያየት ልስጥ ብላ ነው የገባችው በእኔ እንጂ፣ እንደዚህ የወረደ ሰው ይዘሽ አስተያየት ትሰጫለሽ? እንደዚህ አይነት ጋርቤጅ፣ ሱሪውን እንኳን የማይታጠቀው ይህንን እከክ ይዘሽ ጌታ ወይ ድ ይሄን ይዘሽ ይሄን ሱሪውን እንኳን በአግባቡ የማይለብስ ይሄን ይዘሽ ታወራለሽ። ወንድሙን ጭምራ ጫውተሽ ማፈሪያ፣ በጣም ማፈሪያ ነች። በጣም ባለጌ፣ የሚያከብሩሽን ማታከብሪ፣ የመጨረሻ የወረድሽ፣ አንድ ትምህርት እንኳን ማያገሽ ሰበናፕ ትምህርት መናቀሻ መናቀሻ፣ አሜሪካን ሀገር አንድ እንግሊዘኛ ቃል ማትናገር እና በወንድም ለመጣ የሆነ በአግባቡ እንመልሳለን። ኤርትራዊ እያለች የምትሰክሰው ውሸት ነው፣ አይደለም ኤርትራዊ አይደለም፣ ጥቁር ነው። እንግዲህ ድምፁን ታቁታላችሁ፣ አይደለም ቦይፍሬንዷን፣ ድምፁን ታቁታላችሁ፣ በቪዲዮ ይምጣ፣ ድምፁን ስለሚታወቅ የእሷ አማራን ሲሰድብ፣ ትግራዋይን ሲሰድብ፣ ኦሮሞን ሲሰድብ፣ አማራን አህያ ሲል፣ ኦሮሞን ጋላ ሲል፣ ትግሬን ደግሞ አጋሜ ሲል አብራው ነበረች። ድምፁን ታቁታላችሁ። በቪዲዮ ይምጣ። ይሄ ካልሆነ እኔ ከሶሻል ሚዲያ እጠፋለሁ። ይማኖን በቪዲዮ ታምጣውና እኔ ከሶሻል ሚዲያ ጠፋ እና ባለጌ ነሽ። በጣም ባለጌ፣ ያልደረሱብሽን ተሳቀልኝ ብለሽ እኔ ነገርኩሽ። ተንጠልጥለሽ ራስሽን ነው እንድትጎጂ ማረገሽ፣ እንድትጎጂ ማረገሽ ኔ ራስሽን እንድትጎጂ አረግሻለሁ። መፈጠርሽን እንድታይ አረግሻለሁ። አማራን አዋረድሽ እንጂ አማራን አላስከበርሽ። አማራን አዋርደሽ ለሰዳቢ ሰዳቢ ሰጠሽ የነበርሽ አንቺ ነሽ ምንም በእውቀት አውርተሽ አታቂም። እውቀት የሚባል አውርተሽ አታቂም። አታቂም። በእውቀት አውርተሽ አታቂም። እንደዚህ አይነት ሰው ይዘሽ ነው የምትሽከረከሪው። የእሱም ታላቅ ነበር የምታወጫው። ወንድሜን ትሰድባለሽ፣ ምን አደረገሽ? መቼ ነው የሰደብኩሽ? መች ደረስኩበሽ? መቼ መቼ ደረስኩብሽ? ያንቺን ማንነት እኛ እናውቀዋለን። እንደ ሌሎቹ የምትሸወዱት ኮመንት የሚያደርጉትን ስለምታየው ነው። ኮመንት የሚያደርጉትን ስለምታየው ነው። ኮመንት የሚያደርጉትን አትዩ። ስትናገሩ ፎከስ አድርጋችሁ ሀሳባችሁን ብቻ ግለጡ። ሀሳባችሁን ብቻ ግለጡ። ስለዚህ እንደዚች አይነት ወራዳ ምንም እውቀት የሌላት ለፖለቲካ ያልሆነች ለምን ያልሆነች ባለጌ የሁሉንም ልጆች የሁሉንም ነገሮች ስትሳደብ የኖረች ሴት ክብር ብንሰጣት፣ ክብርንም አልፈልግም ማለች። ክብሩንም አልፈልግም ማለች። እቺ ባለጌ ክብሩንም አልፈልጋለች። ከትላንት ወዲያ ከኔ ጋር ጌም ተጫውተሽ ለሞኒካ እኔን ለሞኒቃ ከትላንት ወዲያ ቆይ ቆይ ቆይ ጉቺ እንድታየው ነው ናይ ላሳይሽ። ይሁንና አንቺ የምትዪውን ልስማ። ጉቺ እንድታየውና እንድታየውና አንቺ እንድትናገ- አይ ስላልሽኝ ተው። አንቺን ደግሞ ስለማከብርሽ ማለት ነው። በጸባይ ተስማምተናል። ከአንቺ ጋር ችግር ስለሌለብኝ ላሳይሽ። ምን እንዳለች፣ ፕሮፋይል እንኳን አላጠቆርክም እኮ ሌላው ቢቀር ሶሻል ሚዲያ እስከምታይቀር ፕሮፋይል አልጠቆረም። አንዱ ለቀ እንኳን ሞተ አይነት ነው የሚመስለው። እንኳን ሞተ እንኳን ሄደ ብቻዬን ያለውን ውርስ በላለው ካላችሁ እሱ የእናቴ የቀበሌ ቤት ነው አሉ። ሊያላቅም ብቻ ያቺ ፊንገር ስትል ይሰማዋል። እናቱ የቀበሌ ቤት ነው ብላለች። እግዚአብሔር ይውቀው። እኔ አላቅም፣ በማላውቀው አልገባም። አይደለ የእናቱ የቀበሌ ቤት ነው ብላለች ፊንገር። ስለዛ ያንን የቀበሌ ቤት ልትካፈል ከሆነ አላቅም። የመንግስት ማረል የቀበሌ ቤት፣ ወንድም ሲሞት ደስ ያለ ነው የሚመስለው። ዛትክ እንደዚህ ነው ታየሽ። እንደዚህ አይነት መረን ሴት ባለጌ፣ በሰው ሀዘን የምትቀልድ እንደዚህ አይነት ሴት ናት። እንደዚህ ከቁጭራ የሚውል ሌቭል የሌላት ሴት ይጭ ናት። ናይ አንቺ፣ አንድ ቀን እኔ ና አንቺ በእንግሊዝኛ እናውራ ዜጋ ናይ። በልጅነትች ነው አሜሪካ የመጣሸው አይደል? ነይ ከሰባተኛ ክፍል አልፈሻ ታቂ ትምህርት በሄደበት ሄደሽ አታቂ። ተግባባ እንደዚህ በጣም የምትደናበሪ ድንብርብርሽ የሚወጣ ሴት መሆንሽም በደንብ አውቃለሁ። አነው ይ ያንን ነው መናገርሽ። እና እናትሽን ሞታለች ብለሽ አልቅሰሻል። ሶሻል ሚዲያ ላይ ሞታለች እናቴ ብለሽ፣ ጨካኝ ነሽ። ከዛውን ደግሞ እናቴ በህይወት አለች ሙስሊም ናት እያልሽ ደግሞ ሌላ ነገር ታወሪያለሽ። ምንም መጨበጫ የሌለሽ ተራ ሴት ነሽ። ሰርጀሪ ካረግሽ በኋላ ነው መቆም የጀመርሽው። ከሰርጀሪው በፊት ጂጂ ነበርሽ። እንደ ጂጂ ተሰነጣጥቀሽ መተሽ ነው። አሁን ይውኝውኝ መት ተግባብተናል። ስለዚህ ሞክሪና ሌላ ሚስጥሮች አወጣለሁ፣ ቀጥላለሁ እኔ እንደ ሌሎቹ እናት ጋር እህት ጋር ምናምን አ አንቺ ህይወት ላይ ነው የምመጣው። ተግባብጠና ይህንን ነው ምለው። ሌላ ጥያቄ አለ? ጥያቄ አላችሁ? ባለጌ ባለጌ ናት፣ ባለጌ ምረት። አሁን ለጉቶ ሰርጉ ነው። ጉቶ ሰርጉ ነው ጉቶ ሰርጉ ነው። ደስ ይለዋል። ለማ ብላ የተሳደበችው ለማን ብላ ነው? ጌታ ምስክሬ ነው የምላችሁ። የተሳደበችው ለማን አግዛ ነው? ለሞኒካ፣ ለሞኒካ አግዛ ነው። ለሞኒካ አግዛ ነው እኔን የተናገረች ተግባባል ይሄ ደግሞ አጨብጫቢ ህዝብ ይዩት። ሰው ለሰው ሲጣላ ኦልሞስት ሶስት ሺህ ሰው ሊገባ ነው። ወንጌል አይፈልግ መልካም ንግግር አይፈልግ። ሰው ግን ሲቃረን ይህ ሁላ አጨብጫቢ ይመጣል። የት ነበራችሁ? የት ነበራችሁ? የት ነበር ይሄ ሁላ አጨብጫቢ? የት ነበርክ? የትም አልነበራችሁ። ግን እንደዚህ አይነት ነገር አበሻ እንደሚወድ በጣም አውቃለሁ። ሰው ለሰው ሲጣላ ሰው ለሰው እንትን ሲል በጣም አውቃለሁ። እኔ መናገር ትችላለች፣ አልሰደብኳትም። ደግሞ ህዝብ ያያል። እሷ ፖለቲከኛ አይደለችም፣ ተሳዳቢ ነበረች ነው። አሁንም እለዋለሁ። የኢትዮጵያ ህዝብ፣ የኤርትራ ህዝብ ይነግርሻል። መጥፎ፣ መረን፣ ተሳዳቢ ነበረች። በኪዱ በኤልሻዳይ በዲቦራ እነሱ ሰው አደረጉሽ ዊግ አስቀየሩሽ። ከዛ ሁለት ቶር ሰርጀሪ አረች መጣሽ የሀዙን ልቀቁኝ ብለሽ ው ሰማይ ካልሰቀላችሁኝ ከዚህ በኋላ የሚያከብርሽ የለም። ባለጌ መሆንሽን በዚህ አሳይተሻል። በእኔ ወንድም ባለጌ መሆንትሽን እናትሽን የገዛ እናትሽን ገለሻል። የገዛ እናትሽን የውሸት አልቅሰሽ ቀብረሻል። እናትሽ በአደባባይ ሊመጡልሽ ነው በቅርብ እንደማትወጃት እናትሽን ሁልጊዜ ትናገርያለች። ሁልጊዜ እናትሽን እንደማትወጂ እናት ምን አደረገች? የመጽሐፍ ቅዱስ ቃል ሲናገር የመጀመሪያው ቃል እናትና አባትን አክብር ነው የሚለው የመጀመሪያው። በእስልምና ሂድ፣ በኦርቶዶክስና በጴንጤ ሂድ፣ በምንም ሂድ፣ የመጀመሪያው ስትናገር እራሱ እናትና አባት ስለወለደን ብቻ ያለችው አንድ ቀን በጣም ገርሞኝ የምሰማው እናትና አባት ስለወለደኝ እዚህ ዓለም ላይ ስላመጡኝ ብቻ የመርዳት ግዴታ የለብኝም፣ ስፈልግ እረዳለው፣ ሳልፈልግ አልረዳም ትያለሽ። ለምን እውቀት የለሽ። ልጅ የተሳናቸው ብዙ እናትና አባቶች አሉ። ልጅ ብለው ጸሎት አድርገው ያልደረሰላቸው ብዙ እናትና አባቶች አሉ። ምናልባት አንቺ ስትወልጂ እናትና አባትሽ ደስ ብሏቸዋል። ዋጋ ከፍለዋል። አንቺ ዋጋ ዋጋ ከፍለዋል። አንቺ ነው ማወራሽ። አንቺ ግን ከደስ ካለኝ ነው የምረዳው፣ ደስ ካለኝ አረዳምት ያለሽ። ይሄ የምን ከውሎሽ ነው? ከቁጭራ ስለምትሆኝ ከማጋ ስለምትሆኚ ከዚህ ጋር ከዚህ ጌቶ ከሆነ ከዚህ ጋር ስለምትሆኝ ከዚህ ወንድሙን አውጥተሽ ከሱ ተለያይተሽ ከዚህ ጋር ነው ምትው ባሽ። እናትና አባት ክብር ነው። እናትና አባት ሺህ ዓመት ይኑሩ። እናትና አባት ትንፋሽ አልናገርም እኔ ተንፋሽ እንኳን የኔን አይደለም የሌላ ሰው እናትና አባት አልናገርም። ለምን ክብር ነው። ያሳደገኝ ማህበረሰብ እናትን፣ አባትን፣ ልጆችን አክብር ተብዬ ነው ያደግኩት። አክብር ተብያለሁ። አንቺ ግን መረን ስሌዎች እንዳልኩሽ ነው የሰው ልጆች ትሳደቢያለሽ፣ የሰውነት ትሳደቢያለሽ፣ የሰው አባት የሞተ ሰው አንቺ ከጆከር በምን ትለያለሽ? ከጆከር በምን ትለያለሽ? ጆከር የሚሳደበው የሞቱ ወንድምት እናት ህፃን ምናምን ነው የሚሳደበው። ከጆከር በምንድን ነው የምትለየው? አንቺ በምንሽ በምንሽ? እና እያየው ሚስጥርሽን ጎልጉ እያወጣና ከሶሻል ሚዲያ እኔን የማጠፋሽ ሌሎች አለ እመኝ። ከሶሻል ሚዲያ እማሳብድሽ እንቅላትሽን ማቀው፣ እንዴት እንደመጠመዘዘው ማቀው ነኝ። እየሰማሽ አንጀትሽ እየተቃጠለ በስትረስ እንድትኖር ያርግሻል። ያልደረሰብሽ ሰው ገና ለገና ክርስቲያን ሆኖናልና ወንድሙንም እንደፈለኩት ሳድረው፣ እናቱንም ብሰድብ፣ ማንንም ብናገር የሚናገረኝ የለም በሚለው ከሆነ እንደ አንቺ አይነቱን የወረደች ሴት ቦታዋ ማስቀመጥ እኔ ያቃተኝ ቦታዋ የነበረችበት ያ ቦታ ማስቀመጥ ለእኔ ከባድ አይደለም። ኢትስ ቨሪ ሲምፕል። ያንን ነው የምላችሁ። ሌሎቻችሁ በዚህ ነገር ማንም ሰው ቢቀየመኝ፣ አይ ዶንት ኬር። የሞተ ወንድሜን እየተደሰትክ ነው የምትመስለው ነው ያልሽው። በፕሮፋይል አይደለም ሐዘን፣ እንደ አንቺ አስመሳይ አይደለም። ለሀዘን ለሀዘኑማ እናትሽ ሞታለች ብለች ቀብረሻታል። እንዳንቺ ከሆነማ አልቅሰሻል ሶሻል ሚዲያ ላይ መጠሽ አልቅሰሻል እኮ እናቴ ሞታለች ብለሽ አልቅሰሻል። እንደሱ ከሆነማ እናቴ ሞታለች ብለሽ ያለቀሸ ልጅ አደለች እናትሽ። ጉድሽ ሲወጣ ግን መተሽ እናቴ ሙስሊም ናት የተሸፈነች ናት እናቴ እናትሽን ዞር ብለሽ አይተሻታቸው ዞር ብለሽ አይተሻታቅም። አሁንም ነግርሻለሁ እኔ እናቴ የቀበሌ ቤት ነው የምንኖረው። ስድስት ክፍል ቤት አላት። እግዚአብሔር ይባረክ። የስ ከሰፈሯ መውጣት አትፈልግም። ያ ደግሞ እኔ በሰላም በእድሜ በጤና ትኖርልኝ ምን ችግር አለው? የቀበሌ ቤት መኖር ወንጀል ሆነ እንዴ? ወንጀሉን ስድስት ክፍል ለማን ተጥሎ ነው የሚወጣው? ለማ እብድ ካልሆንሽ በስተቀር ለማን ነው ተጥሎ የሚወዳው? ያደገችበት ልጆቿን ያፈራችበት እድሩ፣ እቁቡ፣ ሁሉ ነገር ያላት እሱም በትና እንድትሄድና በዘበኛ ላስቀምጣት አንድ ኮንዶሚኒየም ምን ምን ይፈጃል? ያውም በዚህ ዘመን ኢትዮጵያ ምን ያህል ብር ይወስዳል? እሷን ለማኖር ምን ይፈጃል? ግን እውቀት ስለሌለሽ እናት ጋር ትሄጃለሽ፣ ወንድም ጋር ትሄጃለሽ፣ ምን ጋር ትሄጃለሽ። ይሄ ከዚህ ጋር ስለምትይ ነው። እኛማ ሚስቴንም ማሳይ ልጆቼንም ማሳይ ማለት ከወንድ ጋር ነው የምትኖሪው አይደል? አሳይ። ምን አስፈራል? ለምን? ስለምትርመጠመጡ ነው። ባልም ማይታየው ልጆችም ማይታዩት ስለምትርመጠመጡ ሰላሳ ቦታ ስለምትረግጡ ነው። ሚስት እንዳትታወቅ ልጆች እንዳይታወቁ ምታረግ ይሄ ነው ሰላማችሁ። ይብዛ ሌሎቻችሁ። አሁንም ይሄን ነገር እሄዳለሁ ካልሽ ታገኛለሽ። ዶክመንቴሽን ነው በሙሉ አስመርጥቼ ፊት ለፊት እንደ ሌላው ተደዋውዬ ምናምን አይደል፣ ፊት ለፊት ነው የማመጣልሽ። ፊት ለፊት አመጣልሻለሁ።